ቤተሰቦች ሰላም እንደምን አላችሁ? አለን ዛሬ መጋቢት 22 2017፣ እንዲሁም ማርች 31 2025 የዕለቱን የውጭ መነዛሬ መረጃ እዤላችሁ ቀርብ ያለው በብላክ ማርኬት ስንት እየተመነዘረ ነው፣ በባንኮች ስንት ገብቷል የሚለውን የእንግሊዝ ፓውንድን፣ ዶላርን፣ ዩሮን፣ ስዊዝ ፍራንክን፣ ስዊድሽ ክሮንን እንዲሁም የጅቡቲ ፍራንክ፣ ሌሎችም የሶዶ ሪያል፣ የዱባይ ድርሃም የአውስትራሊያን ዶላር ሌሎችም፣ የኩዌት ዲናርም አሉ። የጆርዳን ዲናር፣ ባህሬን ዲናር፣ እነዚህም እነዚህም አሉ። እስከ መጨረሻ አብራችሁን ቆዩ። በቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ። ያው በዚህ ቻናል ከሚቀርብላችሁ ስራ መካከል ቡጩ ናችሁ፣ ቤት ለመስራት ያሰባችሁ የተለቀላችሁ ቪዲዮ አለ። ምን ያክል ብር ይጨርስባችኋል የሚለውን የቤት የእቃ ዋጋ መረጃ እንዲሁም ደግሞ ቤት ለመስራት ምን ያክል ብር ይጨርሳል የፊኒሽንግ ስራ፣ የጂብሰም ስራዎች፣ የኮርኒስ ስራዎች እንዲሁም የሴራሚክ የተለያዩ የግንባታ እቃዎች መረጃ የሚቀርብበት ቻናል ነው። ቻናሉን ገባ ብላችሁ ማየት ይችላላችሁ። ብዙ የሚጠቅም ነገር አለው። በተለይ ውጭ ሆኖ ቤት ለሚሰራ ማለት ነው ማለት ነው። ወደ መረጃ ስንገባ እንግዲህ የብላክ ማርኬቱን አስቀድመን ስንመለከት በዛሬው ዕለት እንግዲህ እየተመነዘረ የሚገኘው ምንዛሬ በጣም ጭማሪ አሳይቷል አንድ የአሜሪካን ዶላር በዛሬ እለት እየተመነዘረ የሚገኘው አንድ መቶ ሀምሳ አምስት ብር ከሰማኒያ ሰባት ሳንቲም አንድ ዶላር እየተመነዘረ ነው ብላክ ማርኬቱ እንዲሁም ዩሮ አንድ መቶ ስልሳ ስምንት ብር ከሰማኒያ ሳንቲም እየተመነዘረ ይገኛል ሌላው ስዊስ ፍራንክ ነው አንድ መቶ ሰባ ስድስት ብር ከሰባ ስምንት ሳንቲም እየተመነዘረ ይገኛል አንድ ካናዳ ዶላር 108 ብር ከ71 ሳንቲም እየተመነዘረ ይገኛል። እንዲሁም የዱባይ የአውስትራሊያን ዶላር ሲሆን 97 ብር ከ56 ሳንቲም እየተመነዘረ ይገኛል። አንድ የቻይና ዩሐን 21 ብር ከ47 ሳንቲም እየተመነዘረ ሲሆን፣ ቀጣይ ተረኛ የያዘው ደግሞ የፓውንድ ነው። የእንግሊዝ ፓውንድ በብላክ ማርኬቱ እየተመነዘረ የሚገኘው ሁለት መቶ አንድ ብር ከሰባ አምስት ሳንቲም ነው እየተመነዘረ የሚገኘው። ሌላው ክሮን ነው። አንድ ክሮን አስራ አምስት ብር ከሀምሳ ስድስት እየተመነዘረ ይገኛል። የኩዌት ዲናር ደግሞ አምስት መቶ አምስት ብር ከስልሳ ሳንቲም ነው እየተመነዘረ የሚገኘው። ሌላው የዱባይ ድርሃም ሲሆን አንድ የዱባይ ድርሃም አርባ ሁለት ብር ከአርባ አራት ሳንቲም እየተመነዘረ ይገኛል። የሳውዲ አረቢያ ሪያል ደግሞ አርባ አንድ ብር ከሀምሳ ሁለት ሳንቲም እየተመነዘረ ይገኛል። በብላክ ማርኬቱ ኦማን ሪያል አራት መቶ አራት ብር ከሰላሳ ስምንት ሳንቲም እየተመነዘረ ይገኛል። እንዲሁም ጆርዳን ዲናር ሁለት መቶ አስራ ዘጠኝ ብር ከስልሳ ሰባት ሳንቲም እየተመነዘረ ይገኛል። የቱርክ ሊሬ አንድ አራት ብር ከ10 ሳንቲም እየተመነዘረ ይገኛል። ሌላው የባህሬን ዲናር ነው። 413 ብር ከ17 ሳንቲም እየተመነዘረ ሲሆን የጆርዳን ዲናር ደግሞ በዶላር 155 ብር እየተመነዘረ ነው። እሱም በዶላር ማለት ነው። እንግዲህ ወደ ባንክ መረጃ ስንሄድ ደግሞ በዛሬው ዕለት አንድ የአሜሪካን ዶላር እንግዲህ 124 ብር አንስቶ ባንኮች እየገዙ ይገኛሉ። ያው የሚሸጡበት 126 ብር